አክሱም ጽዮን ላይ ያደረጉትን ነገር ለምን ደበቁን? ጃኒና አዶናይ ሁላችሁም የማትጠብቁትን እኔም ጭምር አልጠበቅኩም ነበረ በዚህ መልኩ ይሆናል ብዬ። ብዙዎቻችን የማናቀው ሁለቱንም ከመስመር የሳቱ ናቸው ብለን ጀጅ የምናደርጋቸው የነበሩ ውድ ኢትዮጵያውያን ወጣቶች ጃኒና አዶኒ በጣም ደስ የሚል ህዝብ፣ ክርስቲያኑን የሚያስደስት ነገራቶችን አድርገዋል። እነዛም ነገሮች ምንድን ናቸው ባለፈው ሰምታችሁ ከሆነ አዶናይ በሆነ ንግግር ውስጥ ለሴፉ ፋንታውን መልስ በሚሰጥበት ቪዲዮ ውስጥ ሰምታችሁ ከሆነ እኔ ከመንፈሳዊ ነገር ርቅ ያለው ሲል ነበር እና ያንን ነገር ኖርማል መልስ መስሏችሁ ነበር ብዙዎቻችሁ ስታስቡ የነበረው ነገር ግን አዶናይ እና ጃኒ ያደረጉት አንድ ትልቅ ነገር አለ በሁለቱም ውስጥ ደግሞ የተደበቀ የመንፈሳዊነት እንትን አላቸው ትስስር አላቸው እና ያን ነገር ምንድነው የሚለውን ነገር በደንብ ላስረዳችሁ እወዳለሁኝ። ሁላችሁም እንደምትደሰቱበት ደግሞ እርግጠኛ ነኝ። ጃኒና አዱናይ ከምናያቸው ከምናስባቸው ደግሞ እጅግ በጣም ልቀው የተገኙ ውድ ውድ ኢትዮጵያውያን ናቸው ማለት ይቻላል። ማለት በብሔርም ባመለካከትም ባስተሳሰብም በሉት በቃ በሁሉ ነገር ልባቸው ንጹሕ ጽድት ንጽት ያሉ ኢትዮጵያውያን ተጠያያ ናቸውና እያንዳንዱን ነገር ብትሰሙት በቃ በጣም ነው የሚገርማችሁ፣ በጣም ነው ደስ የሚላችሁ። እና ምን ተፈጠረ መሰላችሁ? ይቅርታ ደሞ ሰላም ሳላላችሁ ነው የገባሁት ወደ ዩቲዩብ ቻናሌ። ቤተሰቦች እንዴት ናችሁልኝ? ዛሬ ስለ ጃኒና ስለ አዶናይ አክሱም ጽዮን ላይ በነበራቸው ቆይታ በጣም ልብ የሚያስደስቱ ነገሮችን ሲያደርጉ እንደነበረ እና ከቤተ ክርስቲያን ጋር የነበራቸውን ቁርኝነቶች በደንብ የምናሳያችሁ ነው የሚሆነው። ውድ የዩቲዩብ ቻናል ቤተሰቦች፣ ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ አድርጉ። ኮሜንት ሴክሽኑ የእናንተ ነው። ከወደዳችሁት እና ደግሞ ቪዲዮን ካያችሁት በኋላ የሚያስጠቅም ነገር ከሆነ ሼር በማድረግ አግዙኝ እና ደግሞ በጣም ደስ የሚል ነገር ነው የምነግራችሁ ጃኒና አዶናይ ይህን ነገር አንድ ሁለት ሶስት ይሄ መንፈሳዊ ቃል ኪዳን የተግባቡ ወጣቶች ናቸው፣ አክሱም ጽዮን ላይ ተገናኝተው ሁለቱም። አዶናይ እንደምናውቀው ለመቤታችን ለቅድስተ ቅዱሳ ለንጽህተ ንጹሃን ለወላዲት አምላክ ለድንግል ማርያም ያለው ፍቅር ለየት ያለ ነው። ጃኒ ደግሞ እንደሚታወቀው ለቅዱስ ገብርኤል ለሊ ለሊቀ መላእክት ለቅዱስ ገብርኤል ልዩ ቦታ አላት። ሰውነቷንም አይታችሁ ከሆነ ሁለት ጊዜ በተለያዩ ቪዲዮዎች አጋርተናለችና ምንም እንኳን ንቅሳት ልክ ባይሆንም ያላትን ፍቅር የገለጸችበት መንገድ ነውና ከኛ ከምንሰራቸው ኃጢአቶች የእሷ ጎልቶ እንዲታይ ፈልጌ ሳይሆን ንጹሕ ልጅ ናት። ቅዱስ ገብርኤል በሄደችበት ሁሉ የሚመራት የሚያግዛት፣ የሚደግፋት ልጅ ናት እና ጃኒ በቅርብ ደግሞ ለምናውቃት በጣም የዋህና ንጹሕ ልብ ያላት ልጅ ናት። ጃኒ እና ሁለት ቦታ የሊቀ መላእክት የቅዱስ ገብርኤል ንቅሳት ተነቅሳለች። አንደኛው የሊቀ መላእክት ቅዱስ ገብርኤል የሚል ነው፣ በእንግሊዝኛ ከጀርባ ደግሞ ስነ ስዕሉን ተነቅሰዋለች እና አዶናይ ደግሞ አንገት አካባቢ የታችሁ ከሆነ የመስቀል ታቱ ወይ ምን ነቅሳታለው። አሁን በዚህ ልክ ላወራችሁ የፈለግኩት ሁለቱም በእምነታቸው የማይደራደሩ ደስ የሚሉ የተዋዱ ልጆች ናቸው እና ሁለቱም በጣም እንደሚዋደዱ እናውቃለን። አብሮ መሆንም የጀመሩት ወር ደግሞ ይሄ ካፕል ለመሆን ዴት ሲያደርጉ የነበረው አዶናይ አዶኒ ካናዳ በነበረበት ወቅት ይጽፈላት ነበረ። ነገር ግን ያኔ በጣም የተጎዳችበት የተሰበረችበት ወቅት ነበር። ለአዶናይ ግን ከመነሻው ጀምሮ በጣም እንደሚወዳት እንደሚያሰቅራት እና አብራው እንድትሆን እንደሚፈልግ በተደጋጋሚ ነግራት ነበር። ነገር ግን እሷ ደግሞ ያኔ ሁላችንም እንደምናውቀው ከጆን ዳንኤል ከተካከሩ ጆን ዳንኤል ጋር አብረው ነበሩ። ነገር ግን ብሬክአፕ ካደረጉ በኋላ በመሀል ባለፈውም ናዮ ስትመልስ ሰምታችሁ ነበር። ይሄ ከመታሰራቸው በፊት ጃኒ እና ጆን ዳንኤል ብሬክአፕ አድርገው ነበር፣ ማለት ተለያይተው ነበር። በን ጆን ዳንኤል ከናዮ ጋር ሆኖ ነበር ማለት ነውና፣ በዛ ጋፕ ውስጥ ጃኒና አዶኒ ደግሞ ያወሩ ነበር ማለት ነውና በዛ ሲቹዌሽን ውስጥ ልክ ነገሮች እንትን ሲሉ ጆን ዳንኤልም ታሰረ፣ ምናምን ምናምን። እና ከዛ የእሱ መታሰር ጃኒ እንደምን ተጠቀመችበት ማለት ነው። ጀስት በፊት ካፕሎች ነበሩ፣ የምትወደው የምታፈቅረው ጓደኛዋ ነበረ። ከዛ በኋላ ተለያይተዋል እና በዛ በመለያየት ውስጥም ሆና ቪዲዮ ሰራች ማለት ነው። ጆን ዳንኤል ይፈታ በሚል በተደጋጋሚ ቪዲዮ ስትሰራ ይቅርታ አድርጉለት ምናምን ስትል ሰምታችሁ ነበርና ያ ነገር አዶናይን በጣም እያበሳጨው መጣ ማለት ነው። ማለት በቃ ይሄ አብረው መሆን እንደማትችል ከጆን ዳንኤል ጋር እንደነበረች ምናምን ምናምን መልሳም አብረው እንደሆነ ምናምን ያስብ ስለነበረ በጣም ከፍቶት ነበር እና በሌላ መንገድ እያደረገ በቃ በጣም ያለቃቅስ ነበር። ደግሞ ከዚህ በፊት አፍቅሮ ስለነበር አሁን የተጎዳ መስሎት ነበር እና በቃ ማለት እንደማያገኛት እርግጠኛ ሆንኩበት ጊዜ ነበር እያለ ነበር የሚያወራ የነበረው እና ከሶስት ወር ወር ከአራት ወር ምናምን በኋላ ደግሞ ናዮ እንዳረገዘችና ልጁም የጆን ዳንኤል እንደሆነ ሰማ ማለት ነው። ሁላችንም ልክ እንደሰማ ነው። ከዛ በኋላ ግን በቃ በደንብ በልበ ሙሉነት ጃኒን እንደሚያገኛት የእሱም እንደሚያደርጋትና ለቁም ነገር እንደሚፈልጋት ለጃኒ ያስረዳት ማለት ነው። ከዛ በመሃል ከብዙ ውጣ ውረዶች በኋላ ሁላችንም እንደምናቀው ከዛሬ አንድ ወር ወር አንድ ወር ከአስራ አምስት ምናምን ቀናቶች በፊት ወደ ሄደው ነበር። ደን ደግሞ እዛ በነበራቸው ቆይታ ውስጥ ብዙ በቤተሰቦች ውስጥ የተደረጉ ብዙ አስገራሚ እና አስደሳች ነገሮች ነበሩ። ከቤተሰቦቹ ጋር አስተዋወቃት ምናምን። ከዛም አልፎ ደግሞ ወደ ቅዱስ ቁርባን አንድ ስቴፕ ተጠግቷል። እነዚህ ልጆች ንሳ ተቀበሉ። ቀኖናቱን ሁሉን ነገር ከጨረሱ በኋላ በአክሱም ጽዮን ቃል ተግባብተው ትልቁ ስኬት ነው ማለት ነው። ኦኬ የቃል ተግባብተው በጣም ደስ በሚል ሁኔታ ተነጋግረው በቃ ማለት ሁለቱም ቃላቸውን ጠብቀው እግዚአብሔር በፈቀደና በወደደ ሰዓት አንድ እንደሚሆኑ ተነጋግረው፣ ደስ አይል ደስ ይላል አይደል? ወስ ነው። ነገር ግን አነጋጋሪው ጉዳይ ይሄ ሳይሆን ይሄን ሁሉ ሰክሬት ለምን በይፋ ሊያጋሩ አልፈለጉም ነው ዋናው ፖይንት ማለት እዛ በነበሩበት ሰዓት ፕራንክ ሲደራረጉ ጀስ ዝም ብሎ ቱር ሲያደርጉ ምን እንደነበረ ነው ሲያስመስሎ የነበረውና ዋናው ቁም ነገር ጃኒና አዱናይ ለትልቅ ቁም ነገር የሚፈላለጉ በትልቅ ቃል ኪዳን የተሳሰሩ እግዚአብሔር አምላክ አንድ ያደረገውን ማንም አይለየውም አይደለም የሚባለው፣ በዛ አይነት ሲቹዌሽን ውስጥ የሚፈላለጉ አይነት ሰዎች ናቸውና ሁለቱም ንጹህ ልብ አላቸው። እኔ ከነሱ የተማርኩት ነገር ቢኖር ሁላችሁም ልትዋደዱ ልትፋቀሩ ይገባል። ነገር ግን ማንም ማንም ባይገፋ ልክ ባለፈውም ሲናገሩ ሰምታችሁ እንደሆነ ገና ደስት አክት እያደረግን ነው፣ አክቲንግ ላይ ነን፣ እያስመሰልን ነው ምናምን ነው የሚሉት እና እግዚአብሔር ከእይታ ይሰውራችሁ ነው የሚባሉ ሌላ ምን ይባላል። ነገር ግን አንድ ቢሆኑ ደስ ይላል። ሁለቱም ልባቸው ንጹህ ነው። ሰው ለመርዳት ያላቸው ፍቅር ጃኒም ባይዜት በጣም ንጹህ ልጅ ናት። እንዳልኳችሁ ውስጧ በጣም በቃ ማለት የምታሳዝን ደስ የምትል በእምነቷ የማትደራደር አይነት ልጅ ናት። አዶኒም እንደዛው ነው። ነገር ግን ብዙዎች በአዶናይ ባለፈው ወቸጉድ ላይ ባደረገው ንግግር ብዙዎች አዶናይን ይወቅሱታል። እና ብዙ ቲክቶከሮች ትላልቅ እናቶች፣ የወለዱ ልጅ ያደረሱ፣ ኢንተርናሽናል ስኩል ላይ ደግሞ ልጆቻቸውን የሚያስተምሩ ወላጆች ስላዶናይ ሀሳብ አስተያየታቸውን ተነስተው ሲሰጡ ሰምተናል። ብዙዎቻችንን የምናውቃት ኢትዮጵያዊት አንድ ምርጥና መልካም ሴት አለች። ጋብሪ ቲክቶከሯን የምታውቋት ከሆነ በጣም በቃ ደስ የሚል የእናትነት አስተያየቷል። እኔ ልጄ ቢያድግ እንደ አዶናይ ካደገ በኋላ እንዳዶናይ እንዲሆንልኝ ይፈልጋለሁ ነው ስትል የነበረው እና ለምን እንደዛ አለች ብለን ስናስብ አንዳንዴ መምህር ዲያቆንም መምህር ሄኖክ ወር ዲያቆን ሄኖክን ብሎታል እና ማንም ሰው የሰራው ስህተት ወር ገመናችን ቢሸት ኖሮ ማንም ሰው ከቤት አይወጣም? ማንም ሰው ማለት ነውና የአዶናይ ልዩነት ማታ ከኛ ለየት የሚያደርገው አዶናይን ምንድነው ያንን ሁላችንም ደብቀን የምንይዘው የሚመስለንን ኃጢአት እሱ በይፋ ነው ሲናገር የነበረው። ወደቁ? ተነሳው እግዚአብሔር አንስቶኛል ተቀየርኩ ብሏልና ያልወደቀ አለ ብዬ አላስብም። ማንም የቆመ ቢመስለው ይጠንቀቅ አይደለ? እንዳይወድቅ ሊሰጋ ይገባል። እና በህዝብ ፊት ደግሞ እኔ እንዲነኝ እኔ እንዲያነኝ ብሎ ከመናገር በላይ ምሳሌ የለም ብዬ ነው የማስበው። ኦብየስሊ ልክ የማይሆኑ ነገሮችን የምናለዋት ተናግሮም አስተምሮም ሊሆን ይችላል። እኛ እዛ ሊስቱት ልንገባ አይደለም እየፈለግኩ ያለሁትና ነገር ግን በቃ ሰው ሆኖ የማያጠፋ የማይበድል የለም። እኛ ደግሞ እንደ ሰው አንዳንድ ከባባድ ባህሪያቶች አሉን እና ያቺን ነገር ይዛን ሁሌ ይሄን ልጅ ልንሰብረው ልንጥለው አይገባም። እና አዶናይ አዶናይና ጃኒ እግዚአብሔር ባሰባችሁበት ሁሉ አብሯችሁ ይሁን፣ ከእናንተ ጋር ይሁን፣ ስኬታችሁን ያቅርብላችሁ መድኃኔዓለም። እኔ በጣም ደስ ብሎኛል ትቼ ትቺ ነበረ ብዙ ነገሮች ላይ መስራት እና አሁን ግን እንደ አዲስ ሞዴል ያደረጉኛል። በጣም ነው እምወዳቸው ማከብራቸው። በቅርቡ ይመስለኛል ሁላችንም እምናየው አዳዲስ ነገሮች አሉ፣ እምናያቸው ነገሮችና እና እንደ እናትም እንደ ጓደኛም እንደ ኢትዮጵያዊ ማለት በቃ ሁሉም ኢትዮጵያዊ ወደ አዶናይ ሺፍት ያደረገበት መንገድ ደስ ይላል። ሰሞኑን ደግሞ ሰምታችሁ ከሆነ ስለ ፊክስ አካሮች ሲያወራ ነበር። በቃ ኢትዮጵያ ውስጥ ያሉ ቲክታከሮች በቃ ሰውን ማንሳት አይፈልጉም፣ አይ እንትን አይሉም ምናምን ነው ሲሉ የነበረውና ኦብቪስሊ ልክ